ሰላም ሰላም፣ ጤና ይስጥልኝ፣ እንዴት ናችሁ የዚህ ቤት ቻናል ተከታታዮች? እኔ ደህና ነኝ እግዚአብሔር ይመስገን። እኔ ጋር ያለው ሰላም፣ እናንተ ጋርም ሰላም እንደምን ተስፋ አደርጋለሁ። ውድ የምወዳቸው እንግዲህ ዛሬ በጣም ቆንጆ ቪዲዮ ይዤ መጥቻለሁ ማለት ነው። የሰራተኛዋ የአደይ ድራማ እሱን ይዤ መጥቻለሁ። እሱን በማየት አብረን እንቆያለን። ወደ ቪዲዮ ከመሄድ በፊት ግን ለዚህ ቻናል አዲስ ከሆናችሁ ከታች ያለችው አድቨርታይዝመንት ምልክት ሁለት ነው ማድረግኩት ሰብስክራይብ፣ ላይክ፣ ሰፖርት፣ ኮመንት አስተያየት እንቀበላለን። አብዳቻለሁ ወደ ተፈረሸ እንዴ ደግሞ ሶቪ ገብተሽ አይወጣም። ትንዩጪ ልጅ ያለቀቂኝ ለቀቂኝ። አረ ተረጋጉ። ቆይ የምርሽ ነው

አለን ካንቺ ናፍቆት በስተቀር ምን እንሆናለን። እረ አንተ የላ እንዳይሰማህ? አደይ እንዴት ነሽ? ደህና ነኝ፣ እንዴት ነህ? ዛሬ አደይ ፈታ እያልሽ ነው አንቺ። እነ ፍቅር ጤና ሊገላቸው ነው አንቺ፣ ፈታ እያልሽ ነው ባለሙያ። ፍቅር ምን እንዳለች ታውቂያለሽ? ዛሬ አደይ ስለሌለች አደይ ስትኖር ተዘጋጅተን እንጠራቸዋለን ብላ ፍቅር የተሰራ ምግብ ማቅረብ አቅቷት ነው

የፈለገችው በእርግጠኛነት አንቺን አሳልፋ ልትሰጥሽ ነው። ደግሞ የአባትሽን ስልክ የፈለገችው ለእናቷ የዳይና አባት ደውዬ ልጀነጅ ነው። አንተ ጅልጥነህ እንዴ? ፍቅር የፈለገችው የሆነ ሴራ፣ የሆነ ተንኮል። ቆይ መቼ ነው ግን ፍቅርን የንተታ የራሷን ህይወት የምትኖረው? ነይ አደይ፣ ወደ ቤት እንሄድና፣ ምን ለምን እንደፈለገችው እንጠይቃታለን። ደግሞ ፍቅርን እንዳጎዷት መከር መከር ኮርኮም አድርጓት። አይ ዳይመንድ፣ አንተ ትቀልዳለህ። አንተ ቀልደ ፍቅር ያባቴን ካገኘች እኔን አሳልፋ ከመስጠት ወደ ኋላ የምትል መስልሀህ? እኔ በደንብ አድርጌ ነው ማሳያት። እናንተ በተሻላቸው አቅም ለፍቅር ምንም ነገር እንዳትነግሯት ስለአደይ አባት። አደይ ራሽን ጠብቂሽ ብለው ከዛ ተተው ይሄዳሉ ማለት ነው። አቤት ፍቅሯ፣ እንግዲህ ጉዷ ፍቅርዬ፣ ጉዷ ተወጣበት። ፍቅር አደይን የተለቀሻት ነው በሰበባ ሰባቦ ከኮንጎ ቤት ትሄዳለች። ደግሞ እንዳትናገሪ ብላችሁ አስጠንቅቃችኋል። እኔ ደግሞ ተናግሬያትም እንዳላስቀይማት ብዬ። እስቲ አንተ ከሰማች ነገራት። አደይ አለ ምክንያት አትወጣም። የራሷ ምክንያት ይኖራታል። ምክንያቷም ኮንጎ ነው። እዛ ገጠር ከገጠር ይዟት ከመጣ በኋላ ቀን ሙሉ ስለሱ ነው የምታወራው። ከቤዛ ጋር ተመካክራቸው ያን ሁላ ነገር ስላደረጋቸው ያን ሁላ ነገር ያደረጋቸው አማምሽ ነው የሚመስልሽ? እንዴ አሁን ደግሞ እንደበፊቱ አይደለም። እኔ ካሁን ሰው ላይ ከመውደቋ በፊት እነ መከራት ነው ያልኩ። ምንም ቢሆን እኮ ማያደራ ያደረ ሰጥታኛለች። አደይ እንደዛ የምታደርግ ልጅ አይደለችም። ወይ ደግሞ ሌሊት ልጠየቅ ሄዳ ነው። አላቅም። እሱም ማውቀም ይችላል። ወስመጣ እና ለምን ትቆጣለ? አንቺ ነሻ ቆይ እንዴት እንዴት ነው እምትለኝ? ስለ አደይ ሲሆን ስለማናቃሴት ነው የምታወሪው ብሎ ይቆጣባታ ነው ማለት። ቆይ አትሸሸይ። እንግዲህ ፍቅር አቤት! ተንኮለኛ እቺና ጥቂት ትደንሳለች። ምንም አይመስላታል። ሊዳ ደግሞ እንግዲህ ከመኝታዋ ጋጋይ ዳንስ ውጭ ሌላ ምንም አታውቅም። አቤት ዳንስ! ዝም ብሎ መደነስ መደነስ መደነስ መደነስ መደነስ። ደብ ምን እያደረገ ነው? ሊዱ አደይና የተሰጠ ነው እኔን ስታየኛ ሬድ ባጣ በቀን በቀስም በይ ካላወቅ ስትም በይ አደይ ደግሞ ለመፈልጋት ነው ለኔ ለኔ እዛ አልጋ ሄዳ ነው አደይ ሲ ቤት ከሌለሽ ቤቱ ቤት አይመስልም የቤቱ ድምቀት ናት እኔ ግን ድሮ ግን እኔ ቤት ስኖር የቤቱ ድምቀት ነሽ ነው የሚለኝ አንቺ የሁሉም ድምቀት እኔ ግን አሁን ያወራው ስለ አደይ ነው በምኗ ነው ደሞ እሷ የምታደምቀው

ምን አለሽና ነው የምፈልገው? እዛ ከሄድሽበት ራሱ ብትቀሪ ደስ ነው የሚለኝ። ይሄ የሰይጣን ተግባር መሆኑን ብታውቂ ኖሮ እንደዚህ አትይም ነበረ። ቆይ ለሁለት የከበባችሁ የሚል ተመጠ የአባቴን ስልክ ለምን ፈልገሽ ነው? ወደ አይመንት ነው የጠየቅሽው? ምን ማን የነገርሽ ማን እንደነገራት አልጠየቅሽም። ለምንድነው ስልካችን የፈለግሽው? ግን እውነት አስችሎሽ አደይን አባቷ አሳልፈሽ ልሰጥሽ እኔ ነኝ ብዬ የአደይን አባት ስልክ ቁጥር የምፈልገው ያልሽውን የፈለግሽውን ሁላ ነገር ሰምቻለሁ። ይሄ ከዚህ በኋላ ግን ዝም አልም ትከሆነ የእኔስ ህይወት እንደፈለግሽ ስታበላሽው ዝም ብዬሻለሁ። ከዚህ በኋላ ደግሞ እጄን አጣጥፍ ይቆጫል። አደይ ደግሞ የትኛው ነው ያንችን ህይወት ያበላሸችው? ቆይ ፈቀድ ግን ያሰበግን ያለሽ ለማናችሁም አልጨነቅም የምፈልግ

አንቺ እዚህ ቤት ዴቪን ትተሽ ካልወጣሽ ድረስ አለቀሽ። ዴቪን ነው ችግርሽ? ሁለተኛ ከሴ ይቅርታ፣ እሱን ማድረግ አልፈልግም። ዴቪን ጠሎ ወንድሜ ነው፣ ባርኮትም ወንድሜ ነው። አንቺ ማን ነሽ? እና ነው እዛም እዛም ትልከሰካሽ። እኔ በአንቺ መሰደብ ሰው አይደለም። ተሰምኛለሽ? ከዚህ በኋላ ከስተስለኔ አንድ ነገር ስታጣሪ ብሰማ ዝም አልልሽም። እንዴ አደይ መጠሻ እንዴ አንቺ አደይ የት ጠፍተሽ ነው? ወንድሜ ስታስፈልግ አንቺ አትረጅም እንጂ ሻል ፈለጉ ብሽ የቀረው ብሽ ነገ ጊዜ አትቀርም። ተነስታ ትሄዳለች ማለት ነው። ተናዳ እንግዲህ አደይ ተናዳለች፣ በጣም ተበሳሽታለች፣ በጣም ተናዳለች። ተከትላት ትሄዳለች ማለት ነው። ይህ ቤትን ከሆነ የፍቅር ነው።

ሊሊን ከሷ ከዚህ ቤት ካልወጣች ብላ አታስቀምጭ። አንቺ ሊፍት ውስጥ ምን እንዳደረገችኝ አንቺ አላየሽም? ሁሉ ሁለቱም ሰድበውኝ አባረሩኝ። የራስሽ ባህሪ ነው እንደዚህ የሚያደርገው ጸባይሽ ነው አይደል? እያገዝኩት አሁን ሌላ ነገር ሳይከተለሽ ይዛት ውጣ። ሰማት አይደል? እንዴት እንደሚያደርጋት በቃ ትጨቃጨቁ ልጁ ነው ውጭ ውጭ። እሷ ሳትወጣ እኔ አልወጣ የትም አልሄድም። ምን ማለት ነው

በጣም ይበሳጭና ተከትሏት ይሄዳል ማለት ነው። ደግሞ ይችልሽ እንዲሁ ቆይ፣ ምን ማረጋት ነው የሚሻለው? በጣም እናደዳ እንዴቪድ ማለት ነው። እንግዲህ ይሄ ተርመስመሱ እየወጣ ነው። እኛም እንግዲህ ማያታችን ማያዛችን እንቀጥላለን ማለት ነው። ወደ ተከታተሎች። አሃ መጣህ እንዴ? ባክ፣ ባልሄድ ይሻለኝ ነበር። ምን ተፈጠረ? ውጤቱ ተበላሽቷል። የምርህ ነው? አዎ፣ ብዙ ቀን ስለቀረሁ ደጋ

አደይ አበባ ሰጣት። ፍቅር መገባት ይመስልሃል? ለምን አይገባትም? በጣም ነው ደስ የሚለኝ እኔ እሰጣለሁ። ችግር የለውም ግን ግን ምንም ለውጥ እንደማያመጣ ነገሬ። እኔ እኮ ደስ ይለኛል። እኔ እኮ ይመቸኛል። ይኸው እንካ ፈርከስ ፈልበት ብሎ ይሰጣል። ቀለበቱን እንዳትረሳ ይለዋል። በዚህ ብር ነው ቀለበት ምናምን የምትለው?

እንደዚህ ልታላትማ እያሸለታ ሰንፋት አይገባም። እሺ ልል እኔ ምልሽ የለ ካየውት ቆየው የት ሄዶ ነው? በቃ ከዚህ ቤት አደ ከሌላችሁ ሁላችሁም አትመጡም። ወይቶቶች የዛሬ ቪዲዮችን ይህን ይመስል ነበረ። እንደተመቻችሁና እንደወደዳችሁ ተስፋ አደርጋለሁኝ። በአዲስ ቪዲዮ፣ በምርጥ ቪዲዮ ደግሞ ከሚቀጥለው ዛሬ ካለቀው ቀጥሎ ያለውን ደግሞ ቀጣይ ይዤ እስተምመጣ ድረስ መልካም ጊዜ ይሆንላችሁ። እወዳቸዋለሁ። አገብሯችኋለሁ። እንግዲህ ከመሰናበት በፊት እዚህ ቻናል አዲስ ከሆናችሁ ከታች ያለችሁን የደብል ምልክት ሁለቴ በማትቆል ሰብስክራይብ፣ ላይክ፣ ሸር፣ ሰፖርት እያደረጋችሁኝ ቆዩኝ ማለት ነው። በቀጣይ ቪዲዮ መልካም ጊዜ ይሆንላችሁ። ወዳችኋለሁ፣ አከብራችኋለሁ። ኤቨሪቤዲ ላቶስ ሶማች